አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበረች ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። እናንተንም ሰላም ብያለጉድገሬ ልጅ በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣሁት የጃእፈር ኢብኑ አቡጧሊብ የህይወት ታሪክ ነው ማለት ነው። በጃእፈር ረዲላሁ አን መሪነት ወደ አቢ ሰኒያ ኢትዮጵያ የመጀመሪያው ስደት ተደረገ። በፍትሐዊ የኢትዮጵያ ንጉስ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነጻነት በመተግበር አላህን የመገዛት ተአዊ ሲቀምሱ ቻሉ። የስደተኞች በሰላም መኖር የእግር እሳት የሆነባቸው የቁረንሾች ሹማምንት ወደ መካ የመመለስባቸውን መንገድ ያወጡ ነጥኑ ጀመረ። ለዚህ ተግባር የቁረንሽ ግፈኞች አምር ኢብኑል አልአስር እና አብደላህ ኢብኑ አቢ ረቢያን በመወከል ከበርካታ ስጦታዎች ጋር ወደ ንጉሥና ጻጻሳቱ ላኳቸው። ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ጻጻቱ በመለገስ በንጉስ መሬት የሚንቀሳቀስ አመፀኛ ወጣቶች አሉ፣ በአባታቸው ሃይማኖት ላይ ያፍየዛሉ፣ ይህንኑ ታለም በህዝባቸው መካከል ሁከትና መከፋፈልን ፈጥረዋል። ንጉሱን ስናናግረው ስለ ሃይማኖታቸው ምንነት ሳይጠይቋቸው እንዲያስከረብቱ ጎትጉተዋቸዋል። የተከበሩት የህዝባቸው መሪያቸው ስለ እነርሱ ሆነው ለዚህ ሃይማኖታቸው ከሁሉም በላይ ያውቃሉ አሏቸው። ጻጻሶቹም ተስማሙ። አመርና አብደላህ ብሶጦታቸው ለተደሰተው ነጃሽ፣ ንጉስ ሆይ፣ ሩካስን ወጣቶችን ከእኛ አምልጠው ወደ ገዛታቸው መጥተዋል። እኛም እርሳቸውን የማናውቀውን ሀይማኖት ይከተላሉ። በወላጆቻቸውና በህዝባቸው ላይ ያመጻሉ አፈንጋጮች እንዴት ትመለሱልን። የተከበሩ መሪያችን ልከውናል ሲሏቸው ንጉሱ ወደ ጻጻቶች ዘወር ብለው ሲመለከታቸው፣ ንጉስ ወይ እውነታቸውን ነው የተናገሩት። በህዝባቸው ላይ ምን ፈጸመው እንደመጡ ስለሚያውቁ ለፍትሃዊ ፍርድ ወደነርሱ የነርሱ ይላኳቸው አሉ። በአስተያታቸው የተቆጡት ንጉስ ነጃሽ በፈጣሪ ይሁንብኝ፣ ለምን እንዲተወነጀሉ ተወነጀሉ ራሴ ሳላጣራ አልፌ አላስረክባቸውም። ከእነዚህ ሁለት ሰዎች የሚሉት እውነት ከሆነ አሳልፌ ይሰጣቸዋለሁ፣ ካልሆነ ግን የእኔን ጥበቃ እስከፈለጉ ድረስ በእኔ ምድር ይኖራሉ፣ በማለት አስደነግጓቸው፣ ንጉስ ሙስሊሞቹን ለሌሎች እንዲቀርቡ አዘዙ። ሙስሊሞች ከመሄዳቸው በፊት እነርሱን ወክለው ጃዕፊር ኢብኑል አቡ ጧሊብ ረዲ ላሁ አን ብቻ እንዲናገሩ ተስማሙ። በንጉስ ቤት መንግስት ጻጻት የሚመራ አረንጓዴ ልብስና ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞች ሲገቡ ቁረይሾች ቦታቸውን ይዘው ነበር። ንጉሱ መጡ፣ ቀሰቀሷቸው። ጻጻት፣ ቁረይሽ፣ ወዘተ ከሙስሊሞች በስተቀር ሁሉም ለንጉስ አጎነበሱ። ንጉስ ሙስሊሞቹ ለምን የክብር ስለምታ እንዲያል ሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ህዝቦች ነን በማለት ነበር በታሪክ የማይረሳው ቃል ጃፊር ሮዲላሁ አን የመለሱት ንጉሱ፣ በመገረም ለመሆኑ ከህዝቦቻችሁ ጋር ሆድ እና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም በማለት ጠየቁ። ጃፈር ሮዲዮ ለሆን ወደፊት ቀረበ በማለት በቅን ልሳን የመካ ሰዎች ሁኔታ የእስላም እና የረሱሉ ስለ ላ ለም ሚና ቆልጭ አድርጎ አቀረበ። እንዲህ ነበር ያላቸው። ንጉስ ሆይ በድንቁርናና በመግባባት ብልሽነት የተፈቀደ የጣዖት አምላኪ የሞተን እንስሳ ተመጋቢ አስጠቃቂና አጸያፊ ስራዎችን የምንፈጽም ዝምድናን የምንቆርጥ ሆነ እንዲያይ የምናስከፋ ህዝቦች ነበር። ኃይለኛውም ደካማውም የሚበዘበዝበት ሁኔታ ነው። በዚህ ሁኔታ ላይ እያለን አላህ ማንነቱን ቤተሰቡንና እውነቱን የማንክደው መልክተኛ ላከን። እሱም እውነት ብቻ እንድንናገር ሁለታችንን እንዲናከብር ለዘመድ መልካም እንድንሆን ጎረቤቶቻችንን እንድና እንድንረዳ ከተከለከሉት ነገሮች ሁሉ እንዲንርቅ፣ ያለ አግባብ ደም ከማፍሰስ እንድንታገድ፣ ከብልግና ተግባሮች እንዲንረቅ፣ በውሸት እንደማንመሰክር፣ የሙት ልጅ ሀብት አጭር ርብን እንድንዋስድ የንጽህ ሴቶችን ስም እንዲያናጠፋና በሐሜት እንዲያንለወስ በአላህ ሳናገራ እሱን ብቻ እንዲና እንዲናመልክ ሶስት ሶላት እንዲንሰግድ፣ ግድ ያዘዘን ያዘዘንን በመስራት ከከለከለን ነገር በመከለከል ከእሱና ከአላህ በመጣል መልእክተኛ አመነ። ክብር ንጉሥ ሆይ ህዝቦችን፣ አሰቃቂ ሃይማኖትን ክደን ወደ ድሮው አጸያፊ ጣዖት አምልኮት እንድንመለስ ለማድረግ አሰቃቂ ቅጣቶች ፈጽመውብን፣ ጨክነውን ህይወታችንን መምራት አቅቶናል። የእውነታችን ግዴታችንን ከማከናወን ተሳነን። ለዚህ ነው ሀገራችን ጥለን በመሰደድ ከሁሉም በፊት እርሰዎን መረጠን በመሬተው በፍትህና በሰላም ለመኖር የመጣ ነው። ለሁለተኛ ጊዜ ሙስሊሞች ለፍርድ ቀረቡ። በሚቀጥለው ቀን ብልጣብልጥ አእምሮ ንጉስ ሆይ እነዚህ መሸሸጊያ መጠለያ የሰጠናቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ። አስጠርተው ይጠይቃቸዋል አለ። ንጉስ ለሁለተኛ ጊዜ አስጠራቸው። ስለ ማርያም ልጅ ኢየሱስ እምነታቸው ምን ይላል በማለት ጠየቃቸው። ጃእፈር ረዲላሁ አን አጭር መልስ ሰጠ። ኢየሱስ የአላህ ባሪያ አገልጋይና መልእክተኛው ነው ወደ ማርያም የተላከው የአላህ ይሁን ቃልና መንፈስ እንዲሆን ተምረናል። ጃፈር ረዲየላሁ አን ጣዕመት ባለው አንደበት ስለ ኢየሱስ እና ማርያም የሚያወሳውን ከሱራው ማርያም የጀመረው ያው ክፍል ቀሩ የቁርአን አንቀጽ ከልቡ የረጸፈ ንጉስ፣ እንባው የአይኖቹ ግድብ ጥሶ በጉንጮቹ ላይ የተንከባለለ ወደ ሙስሊሞች ዞረ። በማለት የነቢያቸውን እና የኢየሱስ መልእክተኛ ከአላህ ምንጭ ነው ሌላቸው አመረረ። ጓደኛው ደግሞ ዘወር በልኝ በፈጣሪ እምላለሁ ለእናንተ አላስራክባችሁም አላቸው። ንጉሲ ንጉስ ኢየሱስ በተ ነብያችን እንደሆነ ነው አላቸው። ጃእፈር ረዲየላሁ ዐንሁ የተናደዴው ጣዖት በማክረፋቸው ንጉሱን ከፍተኛ ነቅፋቸው። ንጉሱ ጃእፈር ሙስሊሞችን ከዛሬ ጀምሮ ሰላም ናቸው፣ በመንገዳቸው መሰናክል የመሆን ዋጋውን ይቃምሳል። የተቃማቸው ሁሉ እወቋቸው። በፈጣሪ የሆንባቸው እጃችሁን ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸውን ተመለሰላቸው። ወረዴና ሀፊረት ተከናንበው ኢትዮጵያ ለቀው ወደ መካ ተመለሱ። ሙስሊሞች በደስታ ይኖሩ ጀመር።

ጃፈርና ቤተሰቦቹ ረዲየሏሁ አንሁ ወደ የመዲና ሄዱ። እዚያ እንደደረሱ ረሱሉ ሰለላሁ ዐለይሂ ወሰለም በከይበር ጦርነት ድል ተጎናጸፈው ነበር እና የከይበር ድል ወይስ የጃፈር መምጣት ነው? በደስታ የሞላህ በማለት ደስታቸውን እና ናፍቆታቸውን ገለጸው ነበረ። እንንዴ ረሱል ሶለላሁ ዓለይሂ ወሰለም ሁሉ ሙስሊሞች በጣም ተደሰቱ። ለዲኖቻቸው ለችግሮቻቸው ተጨነቁ የነበሩት ጃፈር ረዲየላሁ አን የሆዲውን አባት የሚል ቅጽል ስም ከጥቂት ቆይታ በኋላ አተረፉ። አቡ ሁረይራ ረዲየላሁ ዓን እንዲህ ብለው ነበረ ለእኛ ለችግሮቻችን ከሁሉም በላይ አሳቢናችን ጃፈር ነበረ። ወደ ቤት ስንሄድ ወደ እኛ ጎራ በማለት ያለውን ምግብ ሁሉ ይሰጥን ነበረ። የቤቱ ምግብ ሲያልቅ ትንሽ ቅቤ ጣል የተደረገበት ዲስት ያመጣልንና በመላስ እናጽና እንጸድያታለን። ጃፈር ረዲያላሁ አን ብዙ አልቆየም። በስምንተኛው ዓመተ ሂጅራ ረሱል ሰለላሁ አለይሂ ወሰለም ወደ ቢዛንታውያን የላኩት መልእክተኛ ከፍተኛ በመገደሉ በሁለት መካከል ተገጭቶ ወደ ጦርነት አመራ። ረሱል ሰለላሁ አለይሂ ወሰለም ጦር አዘጋጅተው ዘይድ ኢብኑ ሐረስን ረዲየላሁ አንሁ መሪ በማድረግ ዘይድ ሲቆስል ወይም ቢሞት ጃፈር ረዲ ላሁ አን አቡ ጣሊብ ቦታውን ይተካ፣ ጃፈር ቢገደል አብደላህ እብኑ ራዕዋ ተተካ ይሆን፣ አብደላህ እብኑ ራዕዋን ቢገደል ሙስሊሙ መሪ እንዲመርጥ በማለት ያልተለመደና እንዲህ እንዲታዘዝ ከንግግራቸው ጦርነቱ ከባድና ብዙ ጉድ ሊያደርስባቸው የሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሞች ጦር በየሩድያ ተራራ መካከል የምትገኝ ሙአታሃ የምትባል መንደር እንዲደርሱ የቢዛንንታይ ጦር ጋር ተፋጠጡ። የቢዛንንታይ ጦር ከለክም ጃፈርቆ ቆዳህና ሌሎቹን በርካታ ጎሳዎች አሰባስቦ ካሳለፋቸው የአረብ ክርስቲያኖች በተጨማሪ አንድ መቶ ሺህ የቢዛንታውያን ወታደሮች አቅፎ ነበር። ሙስሊሞች ግን ሶስት ሺህ ብቻ ነበሩ። ፊልሚያው ተጀመረ፣ ተቀጣጠለ፣ መዴዴ የረሱሉ ሱለላሁ ዐለይሂ ወሰለም ወዳጆች ዘንድ ኢብኑን አል ሐረስ ረዲየላሁ አንሁ ተገደሉ። ጃፈር ጃፈር ደሎ ሆኖን መሪነቱን ተረከበ። በፈረሳቸው እየጋለቡ የጠላት ጦር መሃል ገቡ። ፈረሱን እየኮለኮሉ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛ እና አስደሳች መጠጣት የቤዛንንታውን ቅጣት ተቃርቧል እያለ በጀግንነት ተጋደለ ጥሎ ውዴ ጃፈር

የቤዛውያን ግዛት ጦር ተወናባ ወደቃ። የሶስቱም ሙስሊሞች መሪ ነገደለ። ጅብሪል አለይሂ ሰላም ረሱል ሰላም ለረሱል ሱለላሁ ሰለም በራእይ መልእክት ነገራቸው። በሐዘን ተዋጡ። ወዴ ጃፈር ቤት ሄዱ። እዚያም እንደደረሱ አስማ ረዲየላሁ አንሁ ልጃቸውን አጥባ ምግብ አዘጋጀች። ክስተቱን በአንደበቷ ስትተርት የ የአላህ መልክተኛ ሰለላሁ አለይሂ ወሰለም ሲመጡ የተከበረውን ፊታቸውን ሐዘን ለብሶ ነበር። ልቤ ፈርሃት እና በጭንቀት ይመታት ጀመር። ስለ ጃፈር መጠየቅ ፈራሁ። ስላ ሰላምታ አቀረብ ኩል የጃፈር ልጆች የታሉ? አሉኝ። ጠራኋቸው። የአላህ መልእክተኛ ሰለላሁ ዓለይሂ ከበሁ ወሰለም ከበሩ በደስታ ሁሉን እኔ እያሉ የተጫጩ እርሳቸው ላይ ለመቀመጥ ተጋፉ። ረሱሉ ስላ ሰለም ልጆቹን በደረታቸው